የመከራ መብዛት አያሳስባችሁ። የወንጀል መግዘፍ አይክበዳችሁ፣ አይክበዳችሁ፣ አይጭነቃችሁ። ምን አለኝ፣ ወደ አላህ በምን ልቅረብ፣ አትበሉ፣ አትበሉ። የአላሁ ስብሓነሁ ወተዓላ የእዝነት እጣ ለሁሉም ነገሮች የተፈቀደ ነው። እኛ ደግሞ ከነገሮቹ መካከል አንድ ነው አለ አላህ በምድር ካስገኛቸው ነገሮች መካከል አንድነን። ወለቀደ ቃለ አላህ ሱብሃነሁ ወተዓላ ኢንነ ረሕመቲ ወሲዐት ኩለ ሸይእ ረሕመቲ ለሁሉም ነገር ሰፋች እና የበቃቸውን ይቻል አላህ ሱ እኛ ደግሞ ከነገሮቹ መካከል አንድነን። ለሁሉም የበቃ ረሕመት እንዴት ያንሳል? እኛ አንገባም ለእርሱ ረሕመት እውነት ነው አንገባም፣ ጉዳይ አንገባ፣ ነገር ግን የእሱ ረሕመት ለእኛ ይገባል። የእርሱ እዝነት ለእኛ ይገባል።

አንድ ሺህ ወራት ናት። ከአንድ ሺህ ወራት ስራ ወቀለች። ስንት ጊዜ ማለት ነው? በትንሹ ስንት ጊዜ? በትንሹ እኮ በቃ አጠረ ከተባለ 83 ዓመት ከምናምን ነው። አንድ ገጽ ቁርአን ከራስህ 83 ዓመት ከምናምን እንደቀረ አላህ ይጽፋል። ገብቶሃል? አንድ ሰደቃ አንድ ብር ስጥ። አንድ ብር፣ አንድ ሰደቃ አንድ ብር። እዛ የሚያጸሉ ሰዎች አሉ አይደል እ ዝም ብለህ እስኪ ከኪስህ ምናምን ፈላልግና ስታች አምስት ብር ያል ቶን ትችላለች አምስት ሪያል ስንት ብር ናት? ሳማ ታቋታናችወዲሁ አመት መቷት ሁለት መቶ ብር ናት። አላህ ሰማንያ ሶስት አመት ሙሉ ሁለት መቶ ብር እየሰጠ እንደነበር ይጽፋል። ከዛ በላይ ኮን የሚጻፍ ሀይሩ ያልፍሽ አንድ ሁለት ረካ ቁም፣ ሁለት ረካ ከምር ከምር ከምር ታውቃላችሁ፣ ከምር ሁሉም ነገር ከምርኩ። 83 ዓመት ቆማል። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም አራት ሰዎችን አስታወሱ። አላሁ Subhanahu Wa Ta'ala 80 ዓመት ሳያምጹት የተገዙትን ሰዎች 80 ዓመት አራት ሰዎችን እናስታውስ። ከውመታቸው አይደለም አንዳቸው ማለት ነው። ለውመታቸው ግን አንድም ቀን ሰማንያ ሦስት ዓመት አስገባል፣ ጎዳኝ በዚህ ቀን የሚያስፈልገው ነገር ምንድን ነው? እዚህ ዱንያ ላይ እስከኖርን ድረስ ፈተና የማይቀር ነገር ነው። ሁላችንም እንፈተናለን። አንዳንዱ በልጁ ይፈተናል፣ አንዳንዱ በገንዘቡ ይፈተናል፣ አንዳንዱ ደግሞ ሰው በማጣት ሊፈተን ይችላል። ይሄ የማይቀር ነገር ነው። እዚህ ዱንያ ላይ እስከኖርን ድረስ ሁላችንም የምንጋፈጠው የማይቀር እውነታ ነው። ስለዚህ እነዚህ አይነት ነገሮች ሲፈጠሩ ምንድን ነው ማድረግ ያለብን? ጭንቀት ከማብዛት የማይፈቱ ነገሮችን እያብሰለሰሉ እራሳችን ላይ ሌላ ጣጣን ከማምጣት ይልቅ ሁላችንም ወደ አላህ ስብሃኑ ተዓላ ብንጠጋ የተሻለ ነገር ይገኛል። ስለዚህ ወንድሜ አትጨነቅ፣ ጭንቀት አታብዛ። ሁላችንም የማይቀር ነገር ነው የምንጋፈጠውና ነገር ግን የመጣብንን ነገር ወደ ኸይር መቀየር እንችላለን። አላህ ስብሃኑ ተዓላ ብዙ ፈተናዎችን ሲያመጣልን እነሱን አልፈን ከተገኘን አላህ ሱብሃነሁ ወተዓላ ምንዳውን ይመነዳናል። ስለዚህ በሚያጋጥሙን እያንዳንዱ ፈተናዎች ውስጥ ምንዳን ለማግኘት አጅርን ለማግኘት መሞከርን ያለብን። በነገራችን ላይ ይህንን ቻናል እየተመለከታችሁ ያላችሁ ተመልካቾቻችን ከሰማኒያ ፐርሰንት በላይ የምትሆኑት ሰብስክራይብ ሳታደርጉ ነው ቪዲችንን እየተመለከታችሁ ያላችሁት። እረስታችሁም ከሆነ ዞር ብላችሁ ተመልከቱትና ሰብስክራይብ አድርጉ። ሁልጊዜ ደግሞ ቪዲዮ ስንሰራ እንዲመጣላችሁ ከፈለጋችሁ የደውል ምልክቷን መጫናችሁን አትርሱ። አይዟችሁ፣ አትፍሩት፣ አይጎዳችሁም። ሰብስክራይብ የምትለዋል በተን ተጫኗት። ይህ ቪዲዮ ደግሞ ብዙ ወንድሞቻችሁ፣ እህቶቻችሁ ጋር እንዲደርስ ላይክ እንዲሁም ሼር የምትለዋል መጫናችሁን አትርሱ። ወደ ቀጣይ ቪዲችንን ሂድ። ውድ ወንድሞቼ የሰው ልጅ አኼራ ላይ ያለፈውን መልካም እድል እንደገና ሊመለስለት ይመኛል። የሚገርማችሁ ይሄም ምኞት የሚያቀርቡት መጥፎ ብቻ ይሰሩታል። ሀታ መልካም የሰሩ ሰዎች ኸይርን የሰሩ ሰዎች አላህ የሚሰጣቸውን ደረጃ ሲያዩ ያን ደረጃ ለመጨመር ምን ነው ዱኒያ ላይ በደንብ ሰርተን መሆን ሲሉ ይቆጫል። አንድን ታሪክ ልንገራችሁ። ቡኻሪ ላይ የተዘገበ ነው።

ነቢዩም ዓለይሂ ሰላት ወሰላም መዲና ከገቡ በኋላ ከጎን አልተለያቸው። በገንዘቡ በጊዜው በሐሳቡ የበድር ጦርነት መጣ፣ የተሳለፈ ጀግና ነው። ከዛ የእሑድ ጦርነት መጥ፣ ሁለተኛው ጦርነት ሰባ ሰሓባዎች ሸሂድ የሆኑበት ጦርነት። ያኔ መዝመት ፈለገ። ማታውን ልጁን ጠራው። ልጀወይ አለ፣ እዚች ምድር ላይ ከነቢዩ በኋላ ምወደው ሰው ካለ አንተ ነህ። አባት ልጁ እንዴት ፍቅሩ እንደሚገልጽ ልብ በሉ። ከነቢዩ በኋላ ልቤ ውስጥ የምወደው ሰው ካለ አንተና፣ ነገ የእሁድ ጦርነት ውስጥ እንገባለ ራሴን እንደ ምሞት አየዋል ይለዋል። አዳሚን ከራማት ነገ ምሞት ይመስለኝ ያውን መጀመሪያን ምሞታል። እኔ ከሞት አደራሃን እዳለብ ክፈልን ሴት እህቶችህ አለ ተንከባከባቸዋል። በበነጋው ጦርነት አባትየው ገባ። እንዳለውም መጀመሪያ የተገደለ ሰሃባ እሱ ነበር ዓብዱላህ ብኑ ሐራም ልክ ሲሞት ሙሽሪኮቹ የቁረይሽ ሙሽሪኮች የገደሏቸውን ሙስሊሞችን እንዲጸጸቱ ብለው ጆሮአቸውን አፍንጫቸውን ቆርጠውታል አባቴ ይመጣልኝ ሲመጣ በጣም አዘነ ፊቱና ያለው አለቅሳለ። ሌሎች ሰሓባዎች ይከለክሉኛል ነቢዩ ዝም አሉኝ ከዛም ጠጋሉና ታለቅሳላችሁ እንዴ

የባልደረቦቻቸውን ፊት አይቶ ችግራቸው የሚያነቡ የዓለማት ዝነት ምን ገጠመሃል? የአላህ መልእክተኛ፣ አባቴ ሞቷል እዳ ጥሎብኝ ይሄዷል፣ ሴት ልጆችም አሉ። ይሄ ጫና ተሰምቶ ይኖር ነቢዩ አለይሂ ሰላቱ ወሰላም ሊያጽናኑት ፈለጉና፣ ለሰው ልጅ ተከስቶ ማያቅ ታሪክ ነገር፣ ያ ጃቢር አሉት አባትህ ምን እንደገጠመው ታውቃለህ አሉ። ቡኻሪ ላይ ያለ ዘገባ

አላህ ደረጃቸው ከፍ ከሚሉ ባሮች አላህ ያደርገን። አልፈው ከሚቆጩት አላህ ያደርገን። አላህ ስብሀኑ ተዓላ በሰማነው የምንጠቀም ሰዎች አድርገን። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ እንዲሁም ሼር በማድረግ የአጅሩ ተካፋይ መሆን ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ወይም ደግሞ ነባር ሆናችሁ ነገር ግን እስካሁን ሰብስክራይብ ሳታደርጉ ቅድም እንደነገርኳችሁ ከሰማንያ ፐርሰንቶቹ ውስጥ ከሆናችሁ ሰብስክራይብ አድርጉና ይህንን ቪዲዮ ተከታተሉ። ሁልጊዜ ቪዲዮ ስንሰራ ደግሞ እንዲደርሳችሁ ፊት ለፊት እንዲመጣላችሁ ከፈለጋችሁ የደውል ምልክቷን መጫናችሁን አትርሱ። አይዟችሁ፣ ምንም አይጎዳችሁም። ለእኛ ግን ይጠቅመናል። ሰብስክራይብ የምትሉ አንበተን ተጫኗት። እንዲሁም ደግሞ በቴሌግራም ቻናላችን ላይ የተለያዩ አስተማሪና ቁም ነገር አዘል የሆኑ ጽሑፎችን እንለቅበታለን። ገብታችሁ ፎሎ አድርጉን።